የሚደርስበት ነገር ያሰቃየው፣ ይቺ ሀገር ለካ እንደዚህ አይነት ነገር አለ በእንደዚህ አይነት ህይወት ውስጥ የሚለውን ነገር ይወቅ ያለውን ምን ያህል በእንደዛ ህይወት መቀጠል የማይችል መሆኑን ጉዳቱ ሲሰማው ሲመጣ፣ እኛም ደግሞ የእኛ ምክር አለ። በዚህ መልክ ልጅን አንዴና ለመጨረሻ ጊዜ ቤቱን መልሰው አለ። ይህንን አውቀሽ መጠባበቅ አለብሽ፣ መጠንቀቅ አለብሽ ቤት እኔ አልችልም። ወደህ ለይርኩ ስንመክር እንቢ ብልህን ወጪ ነው ከናት ብለት ሜዳ ላይ ዘረራት። ገና አንተ መቀጣት አለብህ። ገና እስክትማር ድረስ እኔ ሞኒተር አድርጋለሁ። ገና ነው ያስታውቃል። ገና ነው ያስታውቃል። በቃ ስች ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? እንዴት ነው ጤናችሁ? እንዴ ነው ሁላችሁ ሰላም ናችሁ ወይ? ስራችሁ ሁሉ እንዴት ነው? ጥሩ ነው ወይ? የሄደላችሁ ነው ወይ? ሀገር ውስጥም ውጭም ያላችሁ የዚህ ቤተሰቦች ሁሉን ሰላም ናችሁ ወይ? እኛ እጅግ በጣም ደህና ነን፣ ሰላም ነን፣ እግዚአብሔር ይመስገን። እናንተ ከማሰብ እንደ እናንተ ከመጸለይ በስተቀር ይሄውና ኑሯችን እየገፋን ነው። እግዚአብሔር ይመስገን በጣም ደህና ነን። ቆንጆ ነው። እንደምታውቁት ቤተሰብ፣ ሰሞኑን በቤተሰባችን የሆነውን ነገር እየተከታተላችሁ እንደምትገኙ በጣም እርግጠኛ ነኝ። እንግዲህ ከቤተሰባችን አንዱ ልጃችን እዮ እንግዲህ ባጋጠመው ነገር ልቡ ወደ ውጭ ሸፍቶ ምን አይነት ጓደኞች እንዳገኙት ምን አይነት ምክር እንደመከሩት በውሉ ባናቅም ልቡን ውጪ ከሰደደ በጣም ብዙ ቆይቷል። አሁንም ከልጆቹ ጋር ነው ያለው፣ ውጪ ከነሱ ጋር አብሮ ወዲህ ወዲያ የሚለው ጥሩ ያልሆነ ሁኔታ ውስጥ እንደገባም ያው እየተከታተለ ነው ያለ ነው። በአብዛኛው ጊዜውን የሚያሳልፈው ባልባሌ ከነሱ ጋር ባልባሌ ቦታ የተለያዩ እጾችና ሱሳሶችን በመጠቀም ነው። እንደምትመለከቱት ደግሞ በመጨረሻም ቀይን አምጡልኝ ከቤት ወጣሎ ከነጨራሹ ጠቅልዬ እያለ ቤተሰባችንን እያናወጠ እንደሚገኝ ያው እየተከታተልን ነው ያለነው። እኛም በቤተሰብ ዙሪያ እጅግ በጣም እንደዚህ አይነት ነገር አልገጠመንም። እኔ በህይወቴ እንደዚህ አይነት ነገር ገጥሞኝ አያውቅም። ለመጀመሪያ ጊዜ የገጠመኝ በእውነት ወንድ ልጅ ያላችሁ ቤተሰቦች በምን አይነት ቶለራንስ በምን አይነት ትዕግስት ልጆቻችሁን እንደምታሳድጉ የዚህ አይነት ነገሮች ፈተና ሆኖባቸው እንደሚያልፉ እርግጠኛ ነኝ። ያንን ተቋቁሟችሁ ነው ልጆቻችን ቦታ ቦታ የምታደርሱ ልብ እስከሚገዙ ድረስ ነው። ይኸው የኑሮ የህይወት ሂደት ሆነና ደግሞ እኛ ጋም እንደዚህ አይነት ነገር በአሁኑ ሰዓት ቴስት እያደረግን ነው ያለ ነው። እየው ጥሩ አይነት ሁኔታ ውስጥ አይደለም ያለው። አሁን ትምህርቱን ለመከታተሉ እርግጠኛ አይደለንም በዚህ ሰዓት በተለይ ደግሞ ቃይን ይዤ እሄዳለሁ ካለ ጊዜ ጀምሮ እጅግ በጣም ተረብሸናል። እሱም ካሁን አሁን ቤቱ ይመለሳል እያን ብንጠብቅ ምንም አይነት የምመለስ አዝማሚያ እየታየ አይደለም። መጨረሻም ደግሞ እንግዲህ ከማን ጋር የዋለ ምን ምን ተምሮ ይመጣል እንደሚባለው አይነት ነገር ወደ ያውኑ የገንዘብ እጦት ሲመጣ እቃት ወስድም ሲባል እንደገና ደግሞ ሌላ ሶርስ ኦፍ ኢንካም እንዲሆነው፣ ወይም ደግሞ የገንዘብ ምንጭ እንዲሆነው ሞባይል ሰርቆ ከሰዎች ጋር የነገባቡትን አተካራ ተመልክታችኋል። እናትየው ይሄንን ነገር ደግሞ መፍትሄ ሰጠዋለው ብላ ሰዎችን እየለመነች እሱንም፣ ከወሰድክ መልስ እያለች እየመከረች፣ በዛ ሁሉ ሂደት እምቢ ብሎ መጨረሻ መዲ ያው እንደምታውቁት አለባት እንደዛ አይነት ጭንቀት ውስጥ ሲገባት የምትወድቀው አይነት ነገር አለ እና ወድቃ እጅግ በጣም ታማለች። እኔም ቤት ውስጥ እጅግ በጣም ስቃያየው ነው እሷን ማስታመም ልጆቹን በመቆጣጠር በመከታተል አብዛኛውን የቤት ማኔጅመንቱ በኔ ላይ መጥቶ ይህን ሁኔታ እጅግ በጣም አስቸጋሪ ሁኔታ ውስጥ ነው ያለሁት ማለት ይቻላል። ወይ ደግሞ ከልጃችን አግኝተን እንደዛ ጥረረገን ልጃችን ወደ ቤታችን አልመለስን ወይም ደግሞ እሷ ጤና አግኝታ ደግሞ በጤናዋ ሁኔታ አልተሻሻለ ይህ በጣም ችግር ውስጥ እንዳለን ይሄ ቤተሰብ የምታውቁት ነገር ነው። አሁን እሷ ባለፈው እንደወደቀች ትንሽ ጭንቅላቷን የሆነ ነገር መጥቷት ቤት ከገባች በኋላ በጣም ስቃይ ነው ያየ ነው። እግዚአብሔር ይመስገን መቼም ያው አንዳንድዴ ምህረቱ ከእግዚአብሔር ሲላክ ትንሽ ፈውስ ያገኘን ይመስለናል። ክብሩ ይስፋሱ በአሁኑ ሰዓት ትንሽ ደህና ሁና ተቋቁማ ያ ጠገቤ ናት ያለችው እና እስኪ ምናልባት እናንተንም ሰላም ማለት ትፈልጋለች። ከእናንተ ከተለየች በጣም ቆይታለች እና መድዬ ለመጀመሪያ ደረጃ ከዛ ከመሰለ ትልቅ እንትን አውጥቶሽ እንደዚህ ለመቀመጥ ያበቃሽ እግዚአብሔር ይመስገን። እና ቤተሰቦች ደግሞ ብዙዎቹ እየጠየቁ ነው ያሉት በኮሜንት እየሰጡ ነው፣ እግዚአብሔር ይማርሽ እያሉ እያሉ ነው። እና እችን አጋጣሚ ተጠቅሜ ደግሞ አንድ ጊዜ አንቺን ድምጽሽን እንዲሰሙ እና እባክሽን አንድ ጊዜ። ደህና ነው፣ አመሰግናለሁ። ቤተሰብ እንዴት ናቸው? እግዚአብሔር ይመስገን፣ ደህና ነኝ። አሁን ደህና ሆኛለሁ እግዚአብሔር ይመስገን፣ በጣም ሰላም ነኝ። አጋጣሚ እንግዲህ ያው አትገላግሎ ገላጋ ይሞታል የሚባለው እንደዛ አይደለም። እና ቤተሰብ ያው አሁን ደህና ነኝ፣ እግዚአብሔር ይመስገን። እዚህ ከኋላ አካባቢ ነበረ። ደህና ነኝ፣ እግዚአብሔር ይመስገን። አሁን ጥሩ ሁኔታ ላይ ነው ያለሁት። ያው ትንሽ የልጄ ነገር ያሳስበኛል እንጂ ከዛ ውጭ ደህና ነኝ። በዚህ አጋጣሚ ደግሞ ስለ እና አላዛር ሳልናገር አላልፍም እና አላዛር በመታረቃቸው ደስ ብሎኛል። እውነት በጣም ነው ደስ ያለኝ። እግዚአብሔር ይመስገን ለዚህ ስላበቃቸው በጣም ነው ደስ ያለኝ። ለምንድን ነው እሱ መቶ የማይመክረው እንደወንድም ምናምን የሚሉ ሰዎች አሉ። እኔ ከመጣ ይመታዋል በጣም እየተናደደበት ስለሆነ ይመታዋል ብዬ እንዳትመጣ ብዬው ነው እንጂ እኔ በዚህ ሁኔታ ላይ ሆኜ እሱም ጨክኖ እንደማይቀር እናንተም ታውቃላችሁ። ግን አልፈለኩም በዚህ ሁኔታ እንዲመጣ። ልጁ በራሱ ራሱን አርሞ ወደ ቤቱ የሚመጣበትን መንገድ ራሱ ይፈልግና እኛም እንመክረዋለን በጎረ በጎረቤትም እናስመክረዋለን እንጂ እሱ እንዲመጣ አልፈለኩም። ይመተዋል ብዬ ፈርቼ ነው። በተረፈ ያው እንግዲህ ቤተሰብ ምን ማድረግ ይቻላል። ይሄ እንግዲህ ያው ቤቱ የደረሰበት ሰው ነው የሚያውቀው እንጂ ያልደረሰበት አያውቅም። እና አሁን ግን ደህና ነኝ እኔ እግዚአብሔር ይመስገን፣ በጣም ደህና ነኝ። አስዬ እውነት በጣም ደህና ነኝ፣ እግዚአብሔር ይመስገን። መዲ እግዚአብሔር ይስጥሽ። ትንሽ ቀና ብለሽ ቤተሰብን ሰላም በማለትሽ እኔም በጣም ደስ ብሎኛል። አሁን ትንሽ ጤናሽ እየተሻሻለ ነው፣ እርግጠኛ ይሻሻላል። አሁንም የምመክርሽ ነገር ብኖር ምንድን ነው ባቢ ኢዮብ ይመለሳል። ጊዜያዊ የእድሜ ደረጃ ሆኖ ነገሮችን ቶሎ ያለማገናዘብ ወይም ደግሞ የውጭ ጓደኞቹ በሕይወቱ ያላየውን አዳዲስ ነገሮች ስላሳዩት ነው እንደ አዲስ ወጣት ደግሞ አዲስ ነገር ሳይለዛ ነገር ቶሎ አትራክቲድ የመሆኑ ሁኔታ አለ እንጂ ዞሮ ዞሮ በዚህ ሁኔታ ውስጥ ተመችቶት ይቀጥላል ብለን አናስብም። በተቻለ መጠን እኔ እንግዲህ ልጆቹንም መክራቸዋለሁ ብዬ ተናግሬያለሁ። ልጆቹን ለማግኘት ሞክራለሁኝ። በአቢም ወደ ቤቱ ይመለሳል ብለን እግዚአብሔርን ያው እንጸልያለን። እንግዲህ ከመምከር ባሻገር በባለሙያ ከማሳ እንዲመከራ የምክር አገልግሎት እንዲያገኝ ከማድረግ ባሻገር ደግሞ እግዚአብሔር ይህንን ጸሎታችንን ሰምቶ ልቡን ወደ ቤቱ መልሶ ልጃችን ወደ ቤታችን ገብቶ ደስ እንደሚለን፣ መቼም ሰው በተስፋ ነው የሚኖረው እና ተስፋ አድርጋለሁኝ ብዬ ገምታለሁኝ። እና መድየ ከዛ በፊት ግን ምን መሰለሽ ይሄ ልጅ ወደ ቤቱ የሚመለስ ከሆነም በደንብ ተምሮ እዛ ያለ ጉዳት ተሰምቶት ለሁለተኛ ላለመመለስ ተምሮ መምጣት አለበት እንጂ ዝም ብሎ እኛን ለማታለል ለጊዜው አንቺ እሷ ታማለች ስትድን እኔ እመጣለሁ ምናምን ብሎ የሚመጣ አይነት ነገር ከሆነ ይሄ ከድጡ ወደ ማጡ ነው የሚሆነው። ስለዚህ አንድ ሁለት ቀን የግድ ልጆቹ ስልክ አምጣ ያሉት ልጆች ያንን ስልክ ይዞላቸው ካልሄደ እዛ እነሱ የሚያደርጉት ነገር ሊኖር ስለሚችል ያ ጉዳት ይሰማው፣ ለካ እንደዚህም አለ የሚል አንተ እነሱ ስራቅ ያሉት ይመስልሃል? የዛና ያሉት ይመስልሃል እና ታረሰ እነሱ አምጣ ብለውት በእንትን እኮ በውድን እኮ ነው የሚሰሩት። በአቢ ከዚህ በፊት ምን እንዴት አይነት አድርጎ ነው ስልክ እንደዚህ አይነት አመል ያለው። ስለዚህ ሂድና አንተ አትጠረጠርም፣ እንደዚህ አይነት ስልክ በእንደዚህ አይነት ዘዴ ሰርቀህ አምጣ ብለው ነው የሚጠሩት እንጂ ባቢ በምን አቅሙ ነው ስልክ ሰርቆ የሚወስደው። ስለዚህ አሁን ያንን ስልክ አይሰጣቸውም። ዝም ብሎ ሲመለስ እንዴት ባዶ እጅህን ትመጣለህ በሚል በእነሱ መካከል ጥል ይፈጠራል። የዛን ጊዜ ጥል ሲፈጠር ያ ሁኔታ አይመቸውም ባቢ። ስለማይመቸው ለካ እንደዚህ አይነት ሕይወት ውስጥ ነው ያለሁት እንዴ ብሎ ተመልሶ እኛ መጥቶ ይቅርታ ለመጠየቅ እስኪመጣ አንቺ ግን ይሄንን ሁለት ሶስት ቀን ውስጥ መቻል አለብሽ መቻል አለብሽ። የባሰ እሱን በጤንነት ለማግኘት አንቺ ጤና ሆነች መጠበቅ መቻል አለብሽ። አለበለዛ አሁን ይመጣልኛል ብለሽ ብቻ በእንትን በተስፋ መጠበቅ በጣም አስቸጋሪ ነገር ነው። ትጎጃለሽ ስለምትጎጂ ብዬ ነው። ግን እውነቱን እያወቅሽ በሄድሽ ቁጥር ጤናሽ ይሻሻላል። እውነቱ እውነቱ ምንድነው? ባቢ እዛ የሚደርስበት ነገር ያሰቃየው ይቸገር፣ ለካ እንደዚህ አይነት ነገር አለበት እንደዚህ አይነት ህይወት ውስጥ የሚለውን ነገር ይወቅ ያለውን ምን ያህል በእንደዛ ህይወት መቀጠል የማይችል መሆኑ ጉዳቱ ሲሰማው ሲመጣ፣ እኛም ደግሞ የእኛ ምክር አለ በዚህ መልክ ልጅን አንዴና ለመጨረሻ ጊዜ ቤቱን እመልሰዋለን። ይህንን አውቀሽ መጠባበቅ አለብሽ፣ መጠንቀቅ አለብሽ። እስከዛ ጤናሽን ጠብቂ እሺ። መማር አለበት በቃ ጉዳቱ ተሰምቶት መምጣት መቻል አለበት። ሁለተኛ ለወንድሙንም ከዚህ በኋላ የምክር አገልግሎት የሚሰጥ ሰው መሆን መቻል አለበት። ለዛ ነው እሱን ማብቃት መቻል ያለብን። እንድታውቂ ብዬ ነው ይህን የምነግርሽ እና መድ የነገርኩሽን ነገር አደራ፣ ራስሽን ጠብቂ ከሁሉም ከሁሉም ጤና ይበልጣል። ባቢን በሰላም ለማግኘት አንቺ መጀመሪያ ጤና መሆን መቻል አለብሽ። እኔ እንኳን አሁን እየተረጋጋው ነው። ምክንያቱም በቃ እስካሁን ድረስ በጤናው ካለ በቃ ከዚህ በኋላ ምንም አይሆንም። ቁጭ እንዴት ነሽ ደህና ነሽ ተረፍሽ በእናትሽ እኮ አላየሁሽም እሺ የዛን ቀናነባ የለሁም ማለት ነው ወይኔ በእናትሽ እንዴት ነሽ አሁን እንትን ተባለልሽ ደህና ነኝ ትንሽ ነው የሆነችሽ ድንጋይ ድንጋይ እናት ያገኘችኝ እንጂ እግዚአብሔር ነው የጠበቀሽ በጣም ከባድ ነው ወይኔ በእናትሽ ልጁስ የቱኛው እሱ? አይዮው አይዮው! በሰዓቱ እንጃ አላውቅም፣ እንደተፈጠረ ደግሞ አላየሁትም። ወይ ሄዶ እሱ ራሱ እኮ መፈለግ አለበት። ታውቂያለሽ አይደል? ምን እናድርግ እኛ። ምን ያፈለግ ነገር ነው። በጣም ልጆች እኮ እንዲህ ሲሆኑ ጥሩ አይደለም። ታዲያ በቃ እሱ የዋለበት ከማ በቃ ጥሩ አይ በጊዜ እንትን መባል አለበት እንጂ ልጁ ጥሩ ልጅ አይደል እንዴ? እንደምን እንዲ ለፍተሽ አሳድገሽ እንዴ? እንደዚህማ ለቁም ነገር የምንጠብቀው ልጅ እንዲማ መሆን የለበትም። እየተከተልኩ እየሄድኩ ነው፣ እየፈለኩ ነው፣ የሚውልበትን እያስፈለኩ ነው። በፊት ነው አሁን እችን ሁለት ሶስት ቀን ካመመኝ ወዲ ነው እንጂ የተውኩት። አስዬ መቻረፍ፣ አስዬ በዛም በዚህ እያለ እያፈላለገው ግዴታ ለማግኘት እየጣረ ነው። አስዬ አሁን ግዴታ ግዴታ ኃላፊነት ግዴታ ነው የወላጅ ግዴታ ነው። አዎ እሱ ግድ ነው መፈለግ አለበትና መመለስ ወደ ቤት መመለስ አለበት። አዎ ግን አሁን ለምነሽ መመለሱ ሳይሆን እሱ ህይወት ሊቀጠው ይገባል። አሁን እሱ የእኛ ልመና እኛ ተው ምናምን እያልን የምናለቅስለት ነገር ምን እየመሰለው ሄደ መሰለሽ የሆነ በቃ ከእሱ ውጭ መኖር እንደማችኝ ምናምን አድርገው። አይ በዚህ ሰዓት እንደዚህ አይነት ነገር ያገናዝባል ብለሽ ይ ጉድ አሁን ግን እሱ ህይወት ሊቀጣው ይገባል። አንድ ሁሉ ነገር አልጋ በአልጋ ይሆንለትም። ገብቶሻል። አሁን እነሱ እሱ የሚፈልገው ያቺን ከነሱ ጋር የሚያረጋትን ነገር ነው። እንደዛ ደግሞ ጎበዝ ተማሪ አይደለም። ጎበዝ ተማሪ ተው፣ ተመክሮ መመለስ አለበት። በጣም እኮ እሱ ልጅ ግን በጣም ነው የሚያሳዝነኝ፣ ደግሞ ጥሩ ልጅ ነው። አንዳንድ ጊዜ ግን አሁን አሁን ያሰብን ያለ ነገር ምንድን ነው? ባቢ በቃ መቀጣት አለበት። የውጭውን ትግለቱን የውጭውን ችግሩን ሳይበላ ሳይጠጣ እንደሚን እንደማይኖር ማወቅ አለበት። በቃ ሳይለበስ እንደማይኖር ሁሉ ነገር አሁን እነሱም እኮ ለዚህ አሁን አንድ ሳምንት ቢሆኑ አይደለም፣ ለዚቹ ቀን ነው የሚችሉት። ገብቶሻል። ሱስ ደግሞ ምን ያህል አስከፊ እንደሆነ የሚጠቀምበት ሲያጣ ምን መሆን እንዳለበት ማወቅ አለበት። ልክ ነሽ። ለነገሩ መቀጣት አለበት። አዎ፣ ዝም ማለት አንዳንዴ በትግስት ህይወቱ ይኸው እሱም የውጭ ፓርት ይኸው መጥፎ ነገር አይደርስበት እንጂ ሌላውን ነገር ሁሉ ሞት እውነት ነው። ግን አላገኘነውም እንጂ እንቆጣው ነበር። ግን ባገኘውም አሁንም እቆጣዋለሁ። አንቺ ካገኘሽው እቆጣዋለሁኝ። ግን እመክረዋለሁ። ለምን ክፉንም ነገር እየነገርሽ፣ ጥሩንም መጥፎንም ልጆች እየነገርሽ ስታሳድጊያቸው ነው አሁን። ስለዚህ የውጭውን አላየውም እሱ ገብቶሻል አይደለ? ስላላየና ቤት ይኖራ ነው አይተሻል። ውጭው ለሱ ብርቅ ነው። አሁን በቃ እኛ የምንከለክለው ነገር የሆነ ነገር እዛ ላይ አግኝተን በቃ የሆነ ነገር እዛ ጋር ጥቅም ያለ ነገር መስሎትም ሊሆን ይችላል አላውቅም። ግን ያንን ክፋት መጥፎነቱን ማየት አለበት። ተከለ ልክ መልካም ነገር የተከለከለ ይመስለዋል ይመስለዋልና፣ አንቺ ግን ባገኘሽው አጋጣሚ ምን ነው ግን ባገኘው መከራው ሰፈርም ከመጣ ወደዚህ ወደዛም ሲል ካየሽው ያጁና መከራው አይ መከራው አይ እኔማ አልለቀውም ወይ ባገኘት እንዴ! ግዴታ እኮ አደራ አለብን እኮኛ ከፈጣሪ የተቀበልናቸው ስጦታዎቻችን ናቸው። ግዴታ ደግሞ እኛ ሞግዚት ሆነን ከእግዚአብሔር ዘንድ ተቀብለን ስለምናሳድግ ግዴታ ልጆቻችንን መክረን ገጽጠን ማሳደግ ግዴታችን ነው። ለዛ አይ እንትን ነው ያው የውጫ ህይወት ጥሩ ትመስላቸዋለች። አንዳንዳለች ነጻነት ውጭ ያለች ጥሩ ይመስላቸዋል። እዚህ እንዲህ ብለሽ ስትይዣቸው እዛ ያለው ነገር የሆነ ጥሩ ነገር ይመስላቸዋል። እውነት ይመስላቸው ልክ ነው። እናያለን እንግዲህ እስኪ አንቺ ግን ራስሽን ጠብቂ። አንቺ እንዲህም ደረጃም አትድረሻውን ስትወድቅ፣ አንቺ እንትንሽ ተመቶ እንዴት እንደሚያደርጉት ብታይ፣ እንደዛም ራስሽን መጠበቅ አለብሽ። ማጣት አለ። ስለዚህ ያው የእናትነት ግዴታሽን ለመወጣት ነው። ልክ ነሽ። ሁሉም ወላጅ የሚያደርገው ነው። አንቺ ግን እንዲህ ራስሽን የሚጎዳ ነገር አታድርጊ። እና መድዬ አይዞሽ፣ እንደዛ ነው እሷት መከበሮች እሷ የራሷን ጥረት ታደርግ፣ እኛም ራሳችን ጥረት እናደርጋለን። ራስሽን እንዳትቆጪ። እንዴት ነሽ? አሁን ተሽሎሻል? ዳ ከየት መጣ? ነው እንዴ? አጠብቀ በጣም አሁን ለምንድን ነው የመጣው? እናቴ ለአያት ነው የምትጠው። እናቴ በአንተ ምክንያት ማለት እንደዚህ ሆና መከራ እኔን እያሳየች ያለችው? አዎ። በአንተ ምክንያት ነው አይደለም? አሁንም ሳትማር መጣህና እናቴ ብለህ መጣህ፣ ነገም ደግሞ እናቴ እያልክ እንደፈለግህ እየገባህ እየወጣህ ልትመጣ ነው አይደል? ልብስ አይመለስ እዚህ ቤት አትመጣም ብዬ ነግሬሃለሁ አይደለም? አሁን ለምንድን ነው የማትወጣልኝ? ተመልሶ በቃ ጠይቀህ ሀሳል ውጣ። አባቴ በቃ ዞር በል። አባቴ አይደለም አይ አሁንም ውጣልኝ ከቤት? ከቤት ውጣልኝ። እሷን ልጠይቅ መጣህ እንጂ ልብህን ይዘሃል መጣህም። አንተ እዛ ትሰም ይመጣ ነው ከስተህ ሳትማር ይሄን ቤት እንደገና ለመበጥበጥ መጣህ አይደለ? ውጣልኝ፣ ውጣልኝ እያልኩ ነው። ውጣልኝ። ባቢ እባክህ ያማታል፣ ያማታል። አሁንም ትወድቃለህ። ውጣ፣ በቃ ውጣ። አንቺ ወደዚያ እንትን ለምን ትገቢያለሽ? ውጣ። ሲማር ይመጣል። ውጣልኝ

ያስታውቅብሃል። አልተመለስክም። እኔ ልጆቹን እየሞኒተር እያደረግኩ ነው። እዚህ አካባቢ ልጆቹን ሞኒተር እያደረግኩ ነው። ውጣ፣ ለምን አትሄድልኝም? ውጣ፣ ብትቼ ላውጣ፣ ለምን ወደ ምን ዝርዝር ውስጥ እገባላችሁ? አሁን ውጣ፣ በቃ አልፈልግም። ውጣልኝ ውጣልኝ ከቤት እኔ ልጆችን ላሳድግ የቀሩትን ልጆች እሷን ላስታምምበት። ውጣልኝ፣ አውጣልኝ፣ አረባካችሁ እኔ ውጣልኝ እያልኩ ነው። አስወጡልኝ፣ ሌላ ችግር ውስጥ እንዳትከተን፣ በቃ ሌላ ችግር ውስጥ እንዳትከተን። ባቢ ውጣ፣ በቃ የሄድክበት እዛ እነሱ ጋር ሂድ። ጉያቸው እምቢ ብለህ አደለ ቤት፣ ክፍል፣ ትምህርት ይህን ሁሉ ድሎት እምቢ ብለህ ነው አደለ እዛ ሄደህ ከሀሺሽና ከእንትን ጋር እንትን ያልከው ብለህ ብለህ ደግሞ በልጅነት አድርግ የማታውቀውን ስልክ ሰርቀህ እንደገና እሷን ሌላ ችግር ውስጥ የከተትካት። በቃ ሂድልኝ፣ ሂድልኝ፣ ውጣ፣ አትግባ። አሁንም ምን ሰርቀህ እንደመጣህ ምን አቃሉኝ፣ ምን ተከትሎ ሊመጣ እንደሚችል ምን አቃሉኝ፣ እኔ አላውቅም። ነገ አንተን ፍለጋ እንደገና ልጆች መጥተው ቤትን ይበጥብጡ እነዛ ልጆች መተው ቤቴን ይበጠብጣል። ውጣልኝ፣ አንተ ውጣልኝ። ልጆቹ መተው ቤቴን እንዳይበጠብጡ የምትሄድበት ሂድ፣ ከልጆቹ ጋር በቃ አባረረኝ እኮ ነው የመጣሁት። አላቅልህም፣ ይሁን የውጪ ሕይወት ብዬ መጀመሪያ ነግሬህ ነበረ። አሁን ውጣልኝ። አሁንም ገና አንተ መቀጣት አለብህ። ገና አልተማርክ፣ እስክትማር ድረስ እኔ ሞኒተር አድርጋለሁ። ውጣልኝ፣ ሂድ። ገና ነው ያስታውቃል። ገና ነው ያስታውቃል። በቃ አትሄድም ወዴት ቻና በር ሳትነግሪኝ ሰው ትከፍቺ አለሽ? ማታ እንገናኛለን። ና ና፣ አንተ ምን እየሆንክ ነው? ደምብሩ ጥሩ ነገር አይደለም። እያደረክ ያለው ጥሩ አይደለም። አንተ ተጸጽተህ እንዲህ አይነት ነገር ትተህ ነው እኮ። አንተ እኮ ታስፈልጋለህ ለሀገር፣ ለቤተሰብ ለተለያየ ጉዳይ ታስፈልጋለህ እኮ ምን ሆነህ ነው? እንደዚህ አይነት ነገር ውስጥ እኮ መግባት የለብህም። ለምን ገባህ? አሳስተውኝ እኮ ነው ጓደኛዬ። ኧረ በፍጹም እንደዚህ አይነት ነገር በፍጹም ጭንቅላቴስ ከቶ ነገር ነገር እኔ በጣም ነው እጅ ከሰው ኪስ ውስጥ መሆን የለበትም መሆን የለበትም። እኔ በእውነት ስሰማ በጣም ያዘንኩት፣ እሷ ደግሞ አሟት ተኝታለች ሲባል በጣም ነው የተሰማኝ። ታውቃለህ፣ በእንደዚህ አይደለማ። አሁንም እውነት ተቀይረሃል? አንተ እውነት እርግጠኛ ነህ? እውነት የእግዚአብሔር ቃል ግን ምን እንደሚል ታውቃለህ? ልጆች ሆይ ለእናት ለአባታችሁ ታዘዙ፣ የምድርን በረከት እንድትበሉ የማታታዘዙ ከሆነ ግን ሰይፍ ይበላችኋል ይላል። ገብቷል፣ የእግዚአብሔር ቃል ስለዚህ አንተ ለእናት ለአባት ታዘዝ። ታስፈልጋለህ፣ ለቤተሰቦች ታስፈልጋለህ፣ ለሀገር ታስፈልጋለህ፣ ለህዝብ አውቀሃል። ስለዚህ እየው ተመለስ፣ እሺ፣ ተመለስ። አይጠቅምህም፣ ይሄ ውጭ ህይወት ይጎዳሃል። አንተ ጎበዝ ተማሪ ነህ። እኔ እንደውም አንተን በእውነት በጣም ነው ማደንቅ፣ ታውቃለህ። ስለዚህ ተመለስሽ ወደ ቤተሰብ ይሻልሃል። ሁለተኛ እንደዚህ አይነት ነገር አታድርግ። በቃ እነሱም ይቅርታ ያደርጉልሃል። አንተ በዚህ ተጸጸተ የምትመለስ ከሆነ ሰላም ይሆናል። እሺ፣ እሺ። እኔም እንትን እላቸዋለሁኝ። እሺ፣ በቃ።